ሰላም ሰላም ውድ ቤተሰቦቼ እንዴት እንዴት አላችሁ? እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ፣ በጽጌ ማለት ነው ጽጊሻ እንግዲህ ተናዳለች። ያው ዳኒ ዛሬም ቡታጅረ ለምን አልተቀመጥ ሽም? አዲስ ሕይወት ጀምረሻል አልነበረ እንዴ? ለምን መጥተሽ ሰላሜን ትነሻለሽ? ብሎ እንደዚህ ይቀልድባታል ማለት ነው። ጽጊሻ ግን ቆፍጠን ብትልና ነገሩን ትታወቀ ንቃ ብታልፍ ደስ ላል ባይ ነኝ። ያው ራሱ ሊለምናትና ሊለማመጣት እንደሚመጣ እርግጠኛ ነኝ ማለት ነው። እንግዲህ እሷ እንደዚህ እየሄደች ምናልባት እየተከታተለች ምናምን እንደዚህ ስትጠይቅ ቀው ያው እሱ ራሱን ተፈላጊ አድርጎ እሷን ፈላጊ አድርጎ እንደሚቆጥር ደግሞ እርግጠኛ ነኝ ማለት ነው። ወንድ ልጅ እንግዲህ እንደዛ ነው የሚያስበው ራሱን ማለት ነው። እናም ያው ድራማቸውም ትወናቸውም ተዋኟም ድራማ አክተሮቹም እነሱ ሁለታችሁም ናቸው ዳኒና ጽጌ ማለት ነው። ዛሬ ጓደኞቹ መጥተው ነገሮቹን እናስተካክል፣ ሁለታችሁም ሰላም አውርዱ፣ ያው ታረቁ ብለውም እየለመኑ ነው። ዳኒም ተናደው፣ ጽጌም ተናዳ፣ አይሆንም ነገሩ በጣም ከባድ ነው እንግዲህ ዛሬም በደዚህ አይነት መልኩ ቪዲዮ ይዤላችሁ መጥቻለሁ እንግዲህ ቪዲዮውን አብረን እንመልከትና ሀሳብ አስተያየቶቻችን እንሰጣለን ማለት ነው። እናንተም ደግሞ ሀሳብ አስተያየቶቻችሁን የተሰማችሁትንና በእኔም ሀሳብ ላይ የምትጨምሩትን ሀሳባችሁን በኮሜንት ላይ አስቀምጡኝ፣ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ የምትወዱ የሚያወዳችሁ የአገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም ሀሳብ አስተያየቶቻችሁን አስቀምጡ ላይ ሼር ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። አዳዲስ ቪዲዮ ስበስትላችሁ እናንተ ጋር እንድደርስላችሁ ማለት ነው። እንግዲህ ዛሬ ጽጌ ተናዳ በቃ ይበቃል ብላ ጥላ እየሄደች ነው። እንግዲህ ቪዲዮውን አብረን እንመልከትና ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ቪዲዮ እና እሱን እና መባ ማታቋት ልጅ ስማኛ ፍቃ ስማኝ የተው ደግሞ ማታቋት ልጅ መታ ቀለበት ሲያስር ምን ነበር ያላችሁት? ምንም ነገር አልመሰላችሁ፣ ምንም ነገር አላደረጋችሁ። እንደው በወቅቱ በጣም ደስተኛ ነበራችሁ። ዛሬ ምን ልሰሩ መጣችሁ? እዚህ ነበር ኩስታ ሄ እኔኮ አደም ነው፣ እንዴት እንደገበገበኝ እዛን ጊዜ ብቻሽ እንደዛ ስላደረጉሽ። ጽጌ፣ ዞሮ ዞሮ ያ ሆኖ ሆኗል። በመሀል ብዙ አይነት ግጭት ተፈጥሯል። ግን ዋና አላማው ምንድነው? አሁን ልጁ ቀለበቱን አድርጓል። በቃ ሄዷል። ሌላ በጣም የገፋ ነገር ከልጅቷ ጋር ሄዷል። ስለዚህ አሁን ከአንቺ ጋር እርቅ ብቻ እንዲወርድ ነው የሚፈልገው ሰላም እንዲወርድ ነው። ጆስ እሱ እኮ እርቅ ፈልገሽ ይቅርታ እስከ መጠየቅ እግሩ ላይ ወድቃ፣ እናንተ ነበራችሁ ስታባሯት፣ ስታንቋሸሿት የነበረች አስታርቁኝ እያለች ዛሬ ምን ተገኘ ነው? ዛሬ ምን ታያችሁ? ምንድን? ወይስ አልተሳካም የሁለቱ ነው? ወይስ አክስት እንደሆን ፈልገን እኮ አይደለም አሁን እያል ንሻለው። ፅጌ አክስት መሆን መብትሽ ነው፣ ግን ኧረ ንቀት ነው እኔ እኮ ንቀት ነው። ለምን ለምን ነው ነው ምንም ጥፋት አልነበረብኝም በመሃል የተፈጠረው ነገር በሙሉ የኔ እሱ ኬዝ ብቻ ነው። እናንተ በጣም ብዙ ሰላም ማውረድ አለባችሁ። እንደዚህ ብሎ ነገር አይሰራም። እንደዚህ ብሎ ነገር አይሆንም። እናንተ ያን ሰዓት እያጨበጨባችሁ አግባ እንግዲህ አድርግ እያላችሁ ነበረ። እንደ ከጽጌ ጋር ላለው ስሜት መች ተቆርቆራችሁ ጠይቃችኋት ነበረ? ጽጌንስ መች አወርታችኋት ነበረ? ይሄ ያው እንግዲህ ድራማ እንዲሆነ ይታወቃል። እንግዲህ የዩቲዩበሮች ድራማ እንዲሆነ ይታወቃል። ውድ ቤተሰቦችን የተሰማኝን ሀሳብ ነው የሚያስቀምጠው። ትክክለኛና እውነተኛ ጓደኛ ከሆነ እርግጠኛ ነኝ ዳን የሚፈልጋት ጽጌን ነው ወይ ያ ካልሆነ ለጽጌ ያስርላት የመጣ ቀለበት የውሸት ነው ማለት ነው። ውሸት ነው የሆነ ጊዜ ፕራንክ እንደሰራ ፕራንክ ሊሰራት ነው ማለት ነው። ያን ጊዜም ፅጌ እምብልትሎ የቻላችሁ በእህን ሁሉ ሰው ሰብስቦ እኔ ሰፊ ብዬ ሲቀበለው ፕራንክ ነው ይለኛል ብላ በማሰቧ ነው፣ እሷም ያን ሰዓት ቀለበቱን ሳትቀበል የቀረችው እንደዚህ ነው የሚመስለኝ። አሁን ደግሞ እነዚህ ይመጡና ያው እንግዲህ የሆነ ሆኗል። እናንተ ታረቆ እርቅ ያወርዱ እንግዲህ አንድ ሰው ከተለያየ እርቅ ማውረድ ያው ሰላምታ ራሳቸው እንግዲህ ዳኒ እና ጽጌ የሚገናኙበትን ያውቃሉ። እንግዲህ ጦርነት ፈጥረው በመሀል ላይ መታረቅን የሚችሉ ሰዎች ናችሁ፣ ሰዎች ናቸው። ና እናንተ ያሁን ባት ለማስታረቅ መሀል ላይ ቢት ባትገቡ ባትመጡ ጥሩ ነው ባይነኝ እናንተ ሁለታችሁም ማለት ነው። እናም የጽጌም ጓደኛ ያው ለጽድቄ በጣም ይዛ እየተከራከረችላት ትገኛለች። ያው እውነት ነው መከራከር አለባት። ግን ጽጌ ከዚህ በኋላ ያው ዳኔ ባለበት ቦታ ላይ ባትገኝ፣ ንቃ ብትተው፣ ራሷን ከፍ አድርጋ የተሻለ እንትን አድርጋ ብታስበው፣ ዳኔ እርግጠኛ ነኝ ተከትሏትና ፈልጓት ይመጣል፣ ይለማመጣታል ብዬ ነው የሚያስበው። እናም አሁን ዳኔ ሲመጣ ምንድን ነው የሚፈጠረው? እስቲ በዚህ ቪዲዮ ላይ ዳኒ መጥተው ምን ሊላት ይችላል? ምን ይፈጠራል የሚለውን ነገር አብረን ቪዲዮውን እንመለከታለን። እስከዛው ድረስ ደግሞ ውድ ቤተሰቦቼ፣ ውድ እህቶቼ፣ ወንድሞቼ ኢትዮጵያውያን የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገፋ ገፋ አድርጉኝ እላችኋለሁ። የደወል ምልክቷን በመጫን ቤተሰብ ሆኑኝ እላችኋለሁ። እንግዲህ ዳኒ መጥቷል። ቪዲዮ ላይ ምን ይፈጠራል? ዳኒ ምን ይላል የሚለውን ነገር ደግሞ አብረን የምንመለከት ይሆናል ማለት ነው። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰዎቹ አበረታቱኝ፣ ኮመንት ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ ላችኋለሁ። እስቲ ወደ ቪዲዮ እንሄድ ና ምን እንደሚፈጠር እንመልከት። ዳኔ ምን እንደምል ጭራሽ ሬ አስፈቅዱ እኔን የእኔን ስሜ ሳታውቁ እሱን ጠራችሁት ምን ለማድረግ ልግ የሞከራች አላችሁ? አስመሳዮች ስሜ ለምን ተረግ ተረግችሁ እና ምንም የማያገባ ነገር ከሆነ ለምን ጣ ያጠራች ለምን ጠራችኝ? ለእናንተ የተሻለው ነገር የሚሆነው ይሄ ነው እና አንተ የተሻለው ነገር የምትነግራት

እስኪ አንዴ ስሙኝ ቆይ ያንዴ ስማኝ። አዲስ አበባ የምታደርግ መጣሽ ቦታጅ አዲስ ወጅ ጀምራለች አይደል? አዲስ አሁን አንተም በዛ ሌላ አንተም በዛ ሌላ ላይፍ ጀምርሃል። እሷም በዛ ጋር ሌላ ላይፍ፣ ያው ብቻ ሌላ ላይፍ። ሁለታችሁም የራሳችሁ ላይፍ። ግን በቃ ይሄ ነው የእኛ ጥያቄ።

እናም ውድ ቤተሰቦች ጽጌ እስከዚህ ድረስ ቆማ ታግሰ መስማቷ ራሱ በጣም ከባድ ነው ማለት ነው። በጣም የሚከብድና የሚያሳዝን ነው ማለት ነው። እንደዚህ መሆን ራሱ እንደዚህ ታግሰ መስማት ራሱ በጣም ከባድ ነው። በጣም የሚያሳዝን ነው። ያኛው ልጅ በጣም እየሳቃ እየተዝናናበት ይገኛል ማለት ነው። እናም ጽጌ ደግሞ እስከዚህ ድረስ መታገሷ ራሱ በጣም የሚገርም ነው ማለት ነው። እናም ውድ ቤተሰቦቼ ቪዲዮን የተመለከታችሁት ነበረ። እንግዲህ ዳኔም ደግሞ አዲስ ሕይወት ጀምረሽ ነበር ቡታጅራ ላይ ለምን አዲስ አበባ መጣሽ? እዛው ለምን አትቀጥም? እናም ለምንድን ነው እስከ አዲስ አበባ ለምን ባ ለምን መጣሽ? ብታጅራ የጀመርሽ በትን ህይወት አትቀጥም ወይ ብለው እንግዲህ እየሳቁባትና እንትን እያሉባት ይገኛሉ ማለት ነው። ጽጌ ራሱ በትግስት ቆማ ይህናይል መስማቷ ራሱ ድራማ ስለሆነ ነው እንጂ የምር ቢሆን ኑሮ እንደዚህ ታግሳ ትሰማለች ወይንም ታዳምጣለች ብዬ አላስብም። የምሬን ነው ምላችሁ እና በጣም የሚያናድድና በጣም የሚቆጭ እንትን ነው ማለት ነው የሚናገሩት ንግግር ማለት ነው። እና በጣም ከባድ ነው ውድ ቤተሰቦች እንግዲህ የጽጌን ቪዲዮ እየተመለከታችሁት ነበረ ለጽግሻ በጣም የሚወዳት ፍልቅ ልቅ ድምቅ ያለች ልጅ ናት፣ እና ያው ስለሚወዳት እንደዚህ አይነት ቦታ ላይ ባትገኝ ብዬ ስለሚያስብ ነው ማለት ነው። በጣም ድምቅ ያለች በጣም ዘና የምታደርግ ፈን የሆነች ልጅ ናት። እና ያው ፍቅር አንዳንድ ጊዜ ከባድ ነው። እንግዲህ የነሱ ፍቅርም ሳይሆን ወደ ጦርነት ራሱ ሊቀየር ይችላል ማለት ነው። እና በጣም ገርብ ነው ውድ ቤተሰቦቼ። እና ለዛሬ ያዝኩላችሁ ቪዲዮ ይሄንን ይመስል ነበር፣ የተመለከታችሁትን ይመስል ነበር። ሀሳብ አስተያየቶቻችሁን እያስቀመጣችሁ ያው እኔንም ደገፍ ደገፍ እያረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ወዳችኋለሁ። ውድ ያገሬ ልጆች ሰላማችሁ ይብዛላችሁ።